ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው፣ ሽሮ የሚባለው ምግብ ላቦራቶሪ አስገባው፣ ላቦራቶሪ ውስጥ አስገባው። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው። ሰላም ሰላም እንደምን እንደምን ዋላችሁ። ይህ አዲስ የሸገ ሚድያ ቻናላችን ነው። ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ፣ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብለኛል። እጅግ በጣም ብዙ ነገር መሆን ተመኝቻለሁ። ይሄ ዶክተር ኢንጂነር ፓይለት ምናምን፣ ሹፌር አስተማሪ ምናምን የተለመደ ነው። እንደው አክሮባቲስት ራሱ መሆን ተመኝቼ አውቃለሁ። የወንድ ልጅናት በረኛ መሆን አስቤው አለሚው ጠንስሽው እንዲ ውልፍ ብሎኝ የማያውቅ በአይኔ። ዛሬም እንደተለመደው አዳዲስ ቪዲዮዎችን ይዘን መጥተናል። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ሼርና ላይክ በማድረግ አብሮነታቸው አይለየን። ፕሊስ ተል ሚ ተከራክረን የመጣሁት፣ ፕሊስ ተል ሚ ወንዶች ይሄን ያህል ዘመን በህይወት ከጥንት ጀምሮ ሰርቫይቭ እያደረጉ እንዴት መጡ? እኔ ፕሊስ አንድ ቀን እግዚአብሔር እንዲህ ወንዶች የሚያስቡበትን ፎርማት ቢሰጠኝና ባየው ማለት መረዳት ስለምፈልግ እኮ ነው። አሰላለፉን ኤ ቢ ሲ ዲ ደስ ነው የሚለኝ። ኦኬ አድምጡኝ፣ ስፔሻሊ ሴቶች አም ሹር ከዚህ ሪሌት ታደረጋላችሁ። ሶ ገላችሁን ስትታጠቡ ኦ መታሻ ይኖራል። ኦፍኮርስ አሁን ታጥቤ ስለወጣ እርጥብ ነው፣ ግን መታሻ ይኖራችኋል በደንብ ሻከር የሚል ወይም የሞሮኮን ነገር ስክራብ የሚያረጋችሁ መታሻ ይኖራቸዋል። ከዛ ሬጉላር ሳሙና መጀመሪያ ትታጠባላችሁ። አሁን ስላላመጣቱም ዶቭ ምናምን፣ ከዛ ትቀጥሉና ስክራብ ታደረጋላችሁ ሰውነታችሁን ኦኬ። ከዛ ትቀጥላላችሁ መጨረሻ ስቴፕ ላይ ምን ትወስዳላችሁ? እየታጠባችሁ ከሆነ ሻወር ጄል ታረጋላችሁ። ፀጉራችሁን ከታጠባችሁ ኮንዲሽነር ይኖራል። ቆሻሻውን ያወጣላችኋል። ከዛ ጸጉራችሁ የተያያዘውን እንዲያፍታታው ሚን ሻምፖን የቅድሙ፣ ይሄኛው ኮንዲሽነር ደግሞ የተያያዘውን ያፍታታላችኋል። ከዛ ለእግራችሁ ተረከዛችሁ ምናምን ደግሞ ይሄን ቀብታችሁ ከትንሽ ደቂቃ በኋላ ውሃ ውስጥ ስትገቡ ዴድ ስኪኑ በቀላሉ ይነሳላችኋል። እግራችሁ ይለሰልሳል። ከዛ ደግሞ ለፊታችሁ ደግሞ ስትወጡ የፊት መታጠቢያ ፌስ ዋሽ ይኖራል ወይ ቻርኮል ፌስ ዋሽ ይኖራቸው ትታጠባላችሁ። ከዛ ይቀጥላል። ሌላኛው ስቴፕ ደግሞ ሎሽን ምናምን የሚባለው ነገር ይቀጥላል። እስቲ የባሌን ሩቲን ይዩልኝ። እስቲ መታሻ ጓንት አለው። አንዴና ጨብጭብ ይበል ያሰኝነው። ድቦይ አሪፍ ነው ይሄ ቀጥል ቢያስፈል ነው። ከዛ ይመጣላችኋል። ምንድን ነው የሚለው ከላይ ምን ይላል? ኦል ኢን ዋን ምን ማለት ፈልገው ነው ጅምላ

እንዴ፣ ወንዶች እንዲ ይቻላል። እንግዲህ እኛ በ29 በልብስ ሳሙና አንድ የምንታጠበው የምን ኮንዲሽነር የምን ሻምፖ ነው? አንድ ላይ ነው እንጂ ቻጥሩ ትክክለኛ ነው። ስራው ባልሽ የኔ ናት አታስቢ። እሺ እንቀጥል። እጅግ በጣም ብዙ ነገር መሆን ተመኝቻለሁ። ይሄ ዶክተር ኢንጂነር፣ ፓይለት ምናምን ሹፌር፣ አስተማሪ ምናምን የተለመደ ነው። እንደው አክሮባቲስት ራሱ መሆን ተመኝቼ አውቃለሁ። የወንድ ልጅናት በረኛ መሆን አስቤው፣ አልሜው፣ ጠንስሼው እንዲ ውልፍ ብሎኝ የማያውቅ በአይኔ። ኧረ ተሰበረ ልጁ ጥሩ በረኛልን፣ እንዴ ወጣኝ። እስቲ ንገብኝ ወንድ ልጅ ወለዳችሁ እናቶች፣ እንዴት ነው ልጆቻችሁን የምትይዙት? በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ሲመጣ ስቀልብ፣ በዚህ ጋር ስወረወር፣ በዚህ ጋር ስቀልብ እንዴ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም። እሰይ ግድግዳው ጋር ደረሰ፣ አሁን ሊቆም ነው ስል ምን ለእኔ የሚታይ ለሱ የማይታይ ነገር ያለ ሰ ሶፋ ላይ ጫፉ ጋር ደርሷል፣ አሁን ይቆማል ስል ይሄዳል፣ የሚያውቀው መንገድ አለ መሰለኝ። እኔ ወንድ ልጅ ማሳደግ ይሄ አሳድጌ አብልቻ አጠጥቼ አስተምሬ ኩዬ ድሬ ምናምን አይደለም። ትልቁ የመጀመሪያው ነገር ወንድ ልጅ ማሳደግ በህይወት እንዲቆይ መጠበቅ ብቻ ነው በቃ። ትልቁ ፕራዮሪቲ በህይወት መጠበቅ ብቻ ነው፣ ሌላ ምንም ምን አገር የለውም? እንደው የኢትዮጵያ ብሔራዊ ቡድን ምንድን ነው ወንድ የወለዱ እናቶችን የማይመለምለው ለበረኛ እንደ ያው የሚያውቀው ነው የሚያውቀው የወንድ ልጅ እናት መሆን ማለት እንግዲህ የሚያውቀው ያውቀዋል። ያው ለእናቶች አንዴ ለእናቶች እናመሰግናለን። እናቶቻችን እንደዚህ ላሳደጋችሁን። እሺነው አረ በስማም አረ በስማም አረ በስማም ትልቅ ሪስክ ጥበብ ነው። ይሄ በጣም ትልቅ ብቃት ነው። ግን ደግሞ በጣም ከባድ ነው። በጣም ከባድ ነው። ሊደነቁ ይገባል። በእውነት ሊደነቁ ይገባል። ዋው ዋው! ሚስቴን ሮማንቲክ ለመውሰድ ሞከር

ምን? ቢያግራዝ ያሸጠን ፋርማሲ። በቃ መርፌ። መርፌ ቆይት በእንዳስቀመጥኩት። አባት ስልክህን ዋው! ኖ! የእኔ አይደለም። በቃ በኳስ ነው። ምንም አማራጭ የለውም። ምንም አማራጭ የለውም። እሺ ቀጥለናል፣ ቀጥለናል፣ ቀጥለናል፣ ቀጥለናል ወተን ኮን ደለነ ተና ተም ወሮጥ ነው። መቀየስ ነው፣ ያዝከውን ይዘህ መቀየስ ነው። አባቴ ቆንጆ። እሺ ቀጠለ። ደደብ ያረጋል ሽሮ። ያ ይደፍር ሽሮ ደደብ ያረጋል እያለ ነው እዚ አዲሱ ፓስተር ሽሮ ደደብ ያረጋል። እየሱስ ክርስቶስ፣ ቢኮዝ ሽሮ ውስጥ ያሉ ቪታሚን ወደ ላቦራቶሪ ብታስገባው ሽሮ የሚባለው ምግብ ላቦራቶሪ አስገባው ላቦራቶሪ ውስጥ አስገባው። ሽሮ ቪታሚን ለስ ነው፣ ምንም ቪታሚን የለውም። ቪታሚን ለስ ነው። ይሄ ከሳይንስ አንጻር ነው የምነግርህ። ወይ ነው ሰውነታችን ቪታሚን ያለው ነገር ቢበላ እና ቢመገብ ጥሩ የሆነ ወዝ ይኖረናል። አሁን አንተ ወዝ ምን እንደሚመስል፣ በጣም ፊትህ ያምራል፣ ሰውነት ያምራል፣ ስለምትበላ ነው። ሽሮ ትበላለህ። እኔ እንደውም አብዛኛው ነው ሽሮ ነው ሹሮ ነው ክክ ነው የምበላው። አረዶ ሽምብራ እንደውም ነገር አለ የምን ይምን እንዳለ የባቄላ ሽሮ ያጃ ሽምብራ አተር ሽሮ ሽምብራ ዱቤ ዳይሬክተር አንድ ሌላ የጓያ ሽሮም አለ። ኦኬ ይብሮ አብረን ያደግኸው ከሽሮ ጋር። አሁን አንተ ብዙ እንግዲህ ይቅርታ ብዙ ሀገሮች ዙርሃል፣ አውሮፓ ዙርሃል፣ ብዙ አሜሪካ ሄደሃልና እዛን ሀገር ሽሮ የሚባል ምግብ አለ? ይታወቃል። የለም ብቸኛ ኢትዮጵያ ውስጥ ነው ያለው ሽሮ? ከዚህ ሀገር ይሄዳል፣ አበሻው ይሄዳል። እንደ ኤክስፖርት አልጀመርንም፣ ኤክስፖርት አናረግም። ግን ሰው በራሱ በግሉ ይወስዳል። ግን ሽሮ እንደ ትምክህታችን ግን አናረገውም። ኢትዮጵያ ውስጥ በቂ አንተ አሁን ሽሮ በልተህ አታውቅም ነው? ሰልችቶ ሰለችኝ። የሆነ ጊዜ ከቤተሰብ ተገፍቼ ከቤተሰብ ተገፍቼ ሽሮ ብቻ እየበላው በጣም አስጠላኝ። እሺ። እና አሁን ሽሮን ቤት ውስጥ የለም ሽሮ? አሁን ካንተ ቤት አግብቶ ወጥቷል። ጭራሽ የለም ቤት ሽሮ እንዳላይ ቢ እና አሁን ነው ወዜ ራስ ጥሩ የሆነ ቪታሚን ለስ ነው። ጎግል አድርገው ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል። ሽሮ ይደፍናል። በቻይንኛ ደደብነህ ነው። አላውቅም ወይ ወገን እሲሆን እን ያቀነጨረን። እስቲ ቼክ አርጉ፣ ጎግል አርጉ ብሏል። ጎግል እናርግ እስቲ። ኤኒዌይ ስንቀጥል ቀጥለናል። ለሊት ዘጠኝ ሰዓት ሽንት ቤት በፍርሃት ጊቢም ያውቀው ያውቀዋል። እንደውም ይሄኛው ሸኖ ቤት መብራት አለው፣ አብዛኛው ግቢ እኛ ስንማር መብራት የለውም የተበላሸ ምናምን ነው። እና በጣም ነው እውነቱን በጣም ሀቅ አለው። ይሄ እውነት ነው። ትዝ ይልሃል? አራተኛ ክፍል ነው። ሱሪን ሳይወልቅበ ደግሞ ፓንት አላረክም ማን አረ ተፋተይማን አረ አይምሮ ተፋተ። ያችን የመሰለች ልጅ እየወራ ንፍጠ ብቅ ጠልቅ ሲል ትዝ ይልሃል እንዴ? ነገራት ታስተውሰኝ። ተው፣ ቀስ ብዬ ድምፅ ሳላሰማ ፈሳለ ብለ። አረ ያመለጠ ጊዜ ተው፣ ብራዘር ተው፣ ይቅርብህ፣ ይቅርብህማ የታላቅ እና ታናሽ ጠብ ተፈጥሮ ነው። ምን ተፈጥሮ ያለው ጋር ከዛ በአንቺ ነገር የፈለጋች አንቺ መጣች መጣች፣ ቅመሙ ልታስረዳ ነው። በቃ የታላቅና ታናሽ ጸብ ሁሉም ቤት ነው። በቃ ሁሉም ቤት ደግሞ የሚያጠፋው እኮ ታናሽ ሆኖ ታናሽ ሆኖ ተንከሲስ፣ ታናሽ ሆኖ ተንከሲስ። አባት አባት፣ ተንኮሱ። ሰላም ነው። እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል? እንደዚህ ቤት ፈልጌ፣ ቤት ፈልጌ ነው። ይሄ አንተ ነው መኪናው? አዎ የኔ ነው። እሱን ታውና አለን አሁን ሰው ነኝ ነው መኪናው? አዎ የምትከራይ ቤት እኮ ነው ነው ራሴ ባጥፋ ነው ማለት ሰው በዚህ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ አንድ ምንእስከሺ ወይ እስከ ሰላሳም ችግር የለውም። ምን ነው ምን ሆነ ነው እስካለ ንገረኝ። እሺ፣ እሺ። አዶኒ ደግሞ በሌላ ስራ መጣ። ዋጋው ዋጋው ስንት ይሆናል? ሶስት ሺህ ብር ለዚህ ሁሉ ለዚህ ሁሉ ልግዛሽ። ንግድ ባንክ አለሽ ተማሪ ነሽ? ማርያምን በይልኝ ይላታል

ዋው ድንቅ ስራ ነው። እቀጥልበት። አዶናይ ወደኗል። እንግዲህ ቆንጆ ስራ ነው እየሰራ ያለው በዚህ ይቀጥልበት ማለት ነው የምንፈልገው። የሴቶችን ውሸት የምታውቀው ማለት ነው በህይወት የትንንሽ ነገሮች ያስደስቱኛል ምናምን ነገር ትልህና ከዛ ደግሞ ሱሪህን አውለቀ ስታየ።

ኢየሱስ ኳስ ያያል። ኢየሱስ ኳስ ያያል። ኢየሱስ የማን ደጋፊ እንደሆነ ልንገራችሁ ተናግሮኛል። ኢየሱስ የማንቸስተር ሲቲ ደጋፊ ነኝ ብሎኛል።

እውነት ነው። ስነ ስርዓት አድርገን በዚህ አይነት ቀልድ ደስ አይልም። አይነፋም ስርዓት አድርገን እንዲሁ ቀልዱ ቀልድ ነው። እንደዚህ አይነት ቀልድ ግን አያስቅምም፣ አያስኬሄድም፣ ደስ አይልም። እንግዲህ ለዛሬ ይዘንላቸው የቀረብናቸው ቪዲዮች እነዚህ ይመስሉ ነበረ። በሌላ ፕሮግራም በአዳዲስ ቪዲዮዎች እንገናኛለን። ቻናሉን ሰብስክራይብ ቪዲዮቻችንን ላይክ እና ሼር ያርጉ። እናመሰግናለን።